እነ ትምህርት እንማማር አይመስላችሁም? ባለፈው የተማማሩን የነገር ክርስቶስ ላይ በነገራችን ላይ እንደ የተወሰነ የሚከብድ ነገር አለው ያሉ አንዳንድ ሰዎች ነበሩ። ስለዚህ ክለሳ ሰጠን፣ የት የቴሌግራም ቻናላችን ላይ። እስኪ ሀኖሴ ካለቀ እንትን ወደ ምንምለው መጨረሻ ላይ መጨረሻ ላይ ይገባልናል። አንዴ እሺ። አሁኑ ሲ መጨረሻ ላይ ይዘምርልናል ነገር ክርስቶስ ያልገባን ሰው ምንድነው ያልገባን ሰዎች አለን የሚሉ የተወሰኑ ሰዎች ነበሩ እና ያልገባን አለን የሚሉ የተወሰኑ ሰዎች ነበሩ እሱ ለእነርሱ ቴሌግራም ላይ ክለሳ ሰጠን ቴሌግራም የእኛ ቻናል አለ ሀዋርያዊ መልሶች የሚል እዛ ውስጥ የሌለ ሰው አይኖርም እዚህ ላይ ላይ የሚመጣ ብዬ አስባለሁ ካለ ግን ፕሊስ ጆይን አርጉ የሀዋርያዊ መልሶች የኛን ቻናል ምናልባት እንደው ቲክቶክ ቢጠፋ ወይ ስርችት ትብሎን ብንፈታው እኛ እሱ ባይጠፋ እኛ ብንፈታው እራሱ አትሊስት ቴሌግራም ግን አለ። ቴሌግራም ይህ ነው ግድ ቴሌግራም በጣም ጸብ ነው። በጣም ደስ ይላል። አሪፍ ቴሌግራም አሪፍ ነው ትላለህ። እና እዛ ቴሌግራም ቻናል ላይ እና ተቀላቀሉን የምትፈልጉ የምትፈልጉ ብቻ። ግሩፑን አይደለም ቻናሉን ብቻ ነው ያልኩት። ግሩፑን አትቀላቀሉት። አልመክርም ግሩፑን እንድትቀላቀሉት አልመክርም። ግሩንፑን የምትሉ ሰዎች የምትሉ ሰዎች ማለት ነው። ከታች ለግሩፕ የምትሉ አይ ግሩፑን አልመክርም እኔ እንግዲህ ሪ ሪከመንድ አላረግም ግሩፑን እንድትቀላቀሉ። ቻናሉ ቻናሉ በቂ ነው። ግሩፑ ቀስ እያላችሁ ቻናሉ ላይ የተወሰነ ተላምዳችሁ ተላምዳችሁ ከዛ በኋላ ይቻላል። አሁን ቀጥታ ሄዳችሁ ግሩፑ ላይ ገባችሁ ማለት ምንጉር ነው ነው የምትሉት ምን ውስጥ ነው ያለ ነው ምድረ ወመሬን የተሰበሰቡ ዛ ይቅርታ ይቅርታ። ግን ያው መንፈሳውያን ወመኖች ናቸው አለማውያን ወመኖች ሳይሆን መንፈሳውያን ወመኖች ናቸው። ክፉ ነገር አታገኙም ኦፍኮርስ ግን ያው አንዳንዴ ሲቀራለዱ ምናምን ምናምን ስታዩ ኧረ እነዚህ ምን ጉድ ናቸው ምን ውስጥ ነው ያስገቡኝ ብላችሁ እንዳትወጡ መጀመሪያ ቻናሉ ላይ የተወሰነ ተላመዱን ምናምን ከዛ ቻናሉ ላይ የተላመዱን ሰዎች ብቻ ናቸው ወደ ግሩፑ ደግሞ ሪፈር የሚላኩት ና ወደ ግሩፑ ያኔ ትገባላችሁ ለጊዜው ቻናሉ ላይ ነው ከቻናሉ የሚያመልጠን ነገር የለም ያው ግሩፑ ላይ ከቻናሉ የተለየ ነገር አይኖረውም እርግጥ ግን ያው አሁን ወደ ግሩፕ ስመለስ አመፀ ነው የማገኛቸው። በጣም አመፀኛ ግሩፕ ነው። ባይዚ ማንስሎንክ ነው እንዲህ በአደባባይ ስማችን የምታጠፉ አይነት ነገር ማለት ነው። እና ኤኒዌይስ ቻናሉ ላይ ተቀላቀሉ። ከዛ ውጪ የድህነት ትምህርታችንን እንቀጠላለን። መሰረታዊ የክርስትና ትምህርት እንደምታውቁት ነው፣ ሁሉም ሰው ማወቅን አለበት ነው አለበት። በኢርሲያናችን ውስጥ መሰረታዊ የክርስትና ትምህርትን ካላወቅን በጣም አስቸጋሪ ነው። አንደኛ ለራሳችን ሲቀጥል ለሌላውም ሰውም ደግሞ እንታልፋለን። መሰረታዊ ክርስትና ትምህርትን ያወቀ ሰው የቤተ ክርስቲያኑን ትምህርት ያወቀ ማለት ነው። በዚህ ማለት የትኛውንም አይነት ሁሉንም ትምህርቶች ባይሆን እንኳን፣ ሁሉንም እይታዎች ባይሆን እንኳን ቢያንስ መሰረታዊውን ትምህርት ካወቅ ያቺ ትምህርት ስትነካብህ ሆ ብለት ትነሳለህ። ለሆኖም ላልሆኖም ዝም ብለን ሆ ብለን የምንነሳ የለ፣ ለሆኖም ላልሆኖም። አሁን ደግሞ መሰረታዊ የተባለውን የክርስትናችሁን ትምህርት ስታውቁት ያቺ ትንሽ ስትነካ ያኔ እንዳልኳችሁ በሆላችሁ ትነሳላችሁ። እና መታወቅ አለበት፣ በቤተክርስቲያን ውስጥ በጣም በቃ ጥድት ያለ ህዝብ መብዛት አለበት። በደንብ ሁለት አይነት አሁን በጣም አስቸጋሪ አደገኛ የሆነ ነገር እስቲ ቤተክርስቲያን ውስጥ ሁለት አይነት ሰዎች አሉ። አንዳንዶቹ አሁንም ድረስ ቤተክርስቲያንን ያልፈቱ እርጉም ተሐድሶች አሉ። ሰው ተሐድሶ ከሆነ ይሁን መብቱ ነው፣ ማንም አይከለክሉም። ተሃድሶ ከሆነ አንድ ሰው መብቶ ነው። ማድማ አይከለክለውም። ማር መብቶ ነው። እንግዲህ ዛ የተሃድሶ እምነት አሳመኔን ካለ ይመቸው። እኛ ጥያቄውን እንመለስለታለን ተላለ እና ጌታ ደግሞ ይረዳዋል። ልቡን ይፈት እንጂ ይመለሳል። ከዛ ውጪ ግን ቤተ ቤተክርስቲያን ድረስ ልከው አደገኛ ስራዎችን ግን ይሰራሉ አደገኛ ስራዎችን ግን ይሰራሉ። የክርስቲያን ድረስ ሰዎችን እየላኩ በማጭበርበር ኦርቶዶክስ በመስመ በመምሰል ምናምን እየዋሹም ጭምር አሁን የኛ እምነታችን እኮ እንዲህ ነው ምናምን ነገር እያሉ እየዋሹ ቤተክርስቲያናቸው ላይ በጣም አደገኛ ነገር የሚሰሩ እርጉም ተሃድሶች አሉ። በጣም እርጉም ተሃድሶች አደገኛ እና እኔ ጋይስ በጣም አንዳንዴ የለም ሲባል የሆነ ሰዓት ላይ ስር ሰዶ ልናገኘው ስለምንችል አሁን አለ እያልኩኝ አለ ሙሉ በሙሉ ግን ቢያንስ ግን ሁሌ መጠንቀቅ አለብን። አንቀላፋም። ሰይጣን እንዴት ያንቀላፋል? እንደ አንተ ቤተ ክርስቲያን ከእንደነዚህ አይነት ከኑፋቂ ፈተና ልታርፍ ትችላለች? አትችልም። በቃ አለቀ። ሁሌም ቢሆን ኑፋቄ ይኖራል፣ ኑፋቄ ይኖራል። ስለዛ በደንብ ህዝቡ ነው ህዝቡ በደንብ ነቅቶ መጠበቅ አለበት ነው ቤተ ክርስቲያኒቱ እምነቷን ታውቃለች፣ አለቀ። አንተ ደግሞ እንዳትወሰድ፣ ከጎን ያሉ ሰዎችም እንዳይወስዱ እንዳይወሰዱ፣ ይቅርታ፣ ከጎን ያሉ ሰዎችም እንዳይወሰዱ። ቤተክርስቲያን ውስጥ የሆነ እንግዳ የሆነ ነገር ሲነሳ በአቅራቢያ ባሉ ደብራት ምናምን የማይሆን ነገር ስታይ እን ይሄ ነገር እንዴት ነው እንድትል ማለት ነው። ግን እንደዚህ ስሬ ደግሞ ሌሎች ደግሞ ኦርቶዶክስ ሆነው በጣም በቃ የሆነ እንዴት ነው መሰላቸው በጣም አላውቅም እባብ የሚለው ቃል አትጠቀምም እንጂ ለወንድም ለእህት ማለት ነው ለኦርቶዶክስ የተቆረቆርን መስለን ቤተ ክርስቲያንን የምንበላ በስ አደገ የቤተክርስቲያን ጠላቶች ደግሞ አሉ አንዳንዶች በጌ ታሰብ የቤተ ክርስቲያን ሊትራሊ ጠላት ሳያስቡ ጠላት ይሆኑ ሰዎች አሉ። እኔ እንደዚያም አይቻ ነው እንግዲህ ይሄ እኔ ይታ ልስሳ ትችላለሁ ልስሳ ትችላለሁ ግን ሊትራሊ የቤተ ክርስቲያን ጠላት ነቀርሳ ብቻ ብስማ አንዳንዱ አንዳንዱ ማለት ነቀርሳ ይሆን በጣም ጠላት ሰው በደንብ እግዚአብሔርን ወደ ማምለክ ጌታን እርሱም ክርስቶስ ኢየሱስን ወደ መውደድ ወደ ቅዱስ ቁርባን ምናምን እንዳይጠጋ ዝም ብሎ ምንም አይሰራም። ብቻ የሆነ እንትን ነገር የሆነ በቃ እንዴት ነው የተጎረጎረ ይመ ስታየው እኮ በጣም እንደ በስመ አብ ምናምን ይላል። ልክ ይሄ የአይሁድ እምነት አልነበረ ጥንት ላይ ክርስትና የአይሁድ እምነትን ተክቶ የሚመጣው ባይ ጊዜ እና አሁን ላይ አይሁዳያኖች አይመለከቱንም ማለት ነው። እና እነሱን ተዋቸውና ጥንት ላይ ግን በአይሁዳውያን ውስጥ የተለያዩ ሴክቶች አሉ እና ፈሪሳውያን የሚባሉ አሉ። ዝም ብሎ ህጋችን እኮ ይላል፣ ህጋችን እኮ ይላል። እግዚአብሔርን አያመልኩም አያውቁም፣ በልቡ አያውቁም፣ በልቡ የምርም እግዚአብሔር ያለለት ሰው እንኳን አይመስልም። ሁሌ የሚጨነቀው ለእግዚአብሔር አይደለም፣ ለሕይወቱ አይደለም። በቃ ዝም ብሎ ብቻ እሱ ላቆማቸው የተለያዩ ስርዓቶች ነው እና ልክ እንደዚህ የሚመስል አይነት ደግሞ ሊኖር ይችላል። እና እንደዛ ሆኑ እያልኩኝ አይደለም። ሁሌም ተጠንቅቃችሁ እዩ ምናምን ስራችሁ፣ ዝም ብላችሁ እንደዚህ ያገኛችሁትን ሁሉ እንትን እንድትሉ ሳይሆን ግን አትሊስት ግን መጀመሪያ ግን ይህን ለማድረግ መሰረታዊ ክርስትና ትምህርት መታወቅ አለበት። እሱ ከታወቀ በኋላ እሱንም ደግሞ ስታደርጉ በፍቅ በፍቅ ለምሳሌ የምርም እንደዚህ የኑፋቄ አይነት ነገር ያለበት ሰው የሚመስል ነገር ካያችሁ ያ ሰው በምን በምን ኢንቴንሽን እንደዛ እያለ እንደሆነ አታውቁም። ሆን ብሎ ለማጥቃት ነው ቤተክርስቲያንን፣ ወይስ ተሳስቶር ምናምን አይታውቁትም። ስለማታውቁት ቅስሩ በፍቅር እንዲመለስ ለማድረግ መሞከር፣ እንደዛ ነው። አለበለዚያ ግን ዝም ብለህ አሁን እንደዛ የሚመስል ነገር ስላየህም በአደገኛ ሁኔታ መሄድም አይቻልም። ከዚህ ቀደም ተሃድሶች፣ ፕሮቴስታንቶች ማለት ነው ከክርስቲያናችን የሆነ ሰዓት ላይ በጣም ወጥተው ነበር እና አይደለም፣ የሆነ ጊዜ ላይ ወጥተው ነበረ እና ሲወጡ ይሄ በጣም ብዙ ዘማሪያን፣ ሰባኪያን ምናምን ነገሮች የሄዱበት ሰዓት፣ ያኔ እንግዲህ ያው ፕሮቴስታንቶች በጣም አደገኛ ነገር ሞክረው ነበር እንደምታውቁት። ግን አሁን የወጡት ሁሉ አሁን ከኢርሳን ውስጥ የወጣው ሁሉ የምርም አደገኛ ነገር ጀምረው ምናምን በዛ ኢንቴንሽን ቀጠለው ይሄዱ ናቸው። እንደዛ ምታስቡት አይደለም በፍጹም። የተወሰኑ የሆኑ ሰዎች ይኖራሉ፣ አደገኛ አጀንዳ ይዘው የሚመጡ ፕሮቴስታንቶች ይኖሩ ናቻቸው። ውስጥ አብዛኛው ሰው ኢቨን ሰባኪ የምትለው ሰው የራሱ የሚያውቀው ታሪክ የለም። በቃ ዝም ብሎ ብቻ ተሰልፈው ይወጣል። በምን ምክንያት ከተባለ አንደኛ የነዛን ሰዎች በደንብ ይሰማና ና ከዛ እነዚህ ጋር ደግሞ አወጣጣቸው ያን አሁን ያ ሲወጡ አንዳንድ ነገሮችን እየሰማሁ በጣም እየገረመኝ ነበር። በድንጋይ ምናምን ሳይቀር የተበረገደም አለ አሉ አረ በስማ፣ ይህ ሺ ብሎ ቅዱስ ሚኬል እንደዚህ ያደረገ ሰው ቃል እውነት እኮ ነው ማለት ነው። በእርግጥ እውነት ነው። ተው እና ጳጳ ስር ቆሞ በድንጋይ የተፈነከቱ ሰዎች አሉ ተባለ። በስማ አረ። ልክ እንደነዚህ አይነት ሰዎች እንዳቱ ቤተክርስቲያናችሁን ጠብቁ። ግን በድንጋይ ግን አይደለም። በድንጋይ ሳይሆን እኔ በስማ በተናያ እንደዚህ አይነት ሰው አሁን ያ የተፈነከቱት እነዚያ የተፈነከቱት ሰዎች ምናልባት ውስጣቸው ይህኔ ቤተክርስቲያንን የመጠላት ምናምን ነገር እኮ ላይኖርባቸው ይችሉ ይሆናሉ። ወይ በሆነ ሰው ትምህርት ነው እየተሸወዱ ያሉ ሰዎች ነው ይሆናሉ። እነሱን በድንጋይ መተት አባራለ። አረ እንደዛ ሳይሆነ፣ እነዚህ እንደምንም ብረት አግለ ወደ ቤተ ክርስቲያን ለመመለስ እሱ ለማድረግም ፍቅር ይጠይቃል። አይተዋል። ፍቅር ይጠይቃል። ፍቅር ከሌለ በተአምር በተአምር ይህን ማድረግ አትችልም። ስለዛ ፍቅር ይጠይቃል። እና ያው ግን እንደምታውቁት ደግሞ ፕሮቴስታንቶቹ ስራም ቀላል አልነበረም ያኔ። በጣም የሚያሳዝን ይመስማ በጣም ነው የምቆጭበት። በይዚህ ያሁሉ አለ በጣም በቤተክርስቲያን ውስጥ ይህ የዝማሬም ሆነ የስብከት ምናምናም ነገር በጣም እንትን ነው። እሺ አተረፍ ቴክስት የምታደርገው እንትን የአሁዱ ይሄ የስብከቱ የዝማሬ ምናምን መነሳሳቱ ምናምን በጣም የሚገርም ነበር አይደል የሆነ ጊዜ ላይ እንደ አንዳንድ ሰው እኮ በዚህ እንደዚህ መደረጉንም እንደ ጀብድ የሚያውሰዋለ ይሄ በዚህ እንደዛ መውጣታቸው ደስ የሚያሳኝ ምናምን ነው አይደለም አይ ማለት በደንብ የሆነ እንዴት ነው ውሽል ልናደርግ የሚገባው እነዛ ሰዎች በፍቅር ተይዘው ተመልሶ ቢሆኑ ባይኖረዋል እ ምናልባት እኮ ይሄ ቤተክርስቲያናችን ውስጥ የሆነ አንድ ስቴፕ በደንብ ከፍ እያለን ሄደንም ሊሆን ይችላል። እና እኔ ያኔ የእግዚአብሔር ጸጋ እርግጥ ይታይ ነው የእግዚአብሔር ጸጋ ገለጸ ነው። እኔ ያለ እግዚአብሔር ጸጋ ዝም ብሎ ሰው በዛ ደረጃ አያገለግልም በነገራችን ላይ ብዬ አስባለሁ። እኔ ያኔ ግን ምን ያደርጋል የእግዚአብሔር ጸጋ ትነጠቃለች። ጸጋ ይነጠቃል ወይ እዚህ ጸጋ ልክ ስትነጠቅ አርፈ ቁጭ ነው ማለት አለቀ ወተ እንደ ቁራ ስትለፈልፍ ብቱ ለራሱ የሚሰማ አይኖርም የሚሰማ አይኖርም። ብቻ ለ ማቸል የመሰማት ያለ መሰማት ጉዳይ ሳይሆን የሰው ልብ ውስጥ የእግዚአብሔርን ቃል መዝራት አትችልም። አለቅ አምስት ሰው የሚስማ አምስት ሺህ ሰው የሚስማ ግን የምንድን የሰው ልብ ውስጥ የእግዚአብሔርን ቃል መዝራት ግን አትችልም። የሰው ልብ ውስጥ የእግዚአብሔርን ቃል መዝራት የምትችለው በጸጋው ስለሆነ፣ ጸጋው ከተነጠቀ ደግሞ እንደፈለግኩኝ ድምፄን አጉርንኜ እሰብካለሁ ብትል፣ ድምፄን አለስልሽ ዘምራለሁ ብትል አይመጣም በቃ ከቦታው የሚልም እና ጸጋ ይነጠቃል። በጣም የሚያሳዝነው እሱ እሱ ነው። አዎ ጸጋ ይነጠቃል እና አሁን እንደምናያቸው ነው። አንዳንድ ሰዎች አይተዋል። በቃ ጸጋቸው እንደተነጠቀ የሚያሳዩ አይነት ሰዎች አሉ። ያሳዝናል እሱ እንደዛ ባይሆኑና ቤተክርስቲያን ውስጥ ቢቀጥሉ ጸድይ ነበር ጸድይ ነበር። እና በመውጣታቸው ደስ የሚለን አይነት ሰዎች አይደለንም እኛ አይለንም። እንግዲህ የሚላቸው ሰዎች ሊኖሩ ይችላሉ። ግን አትሊስት እኛ እኔና መሰሎ ወንድመቶቻችን ምናምን ክርስቲያኖች ሰው እንደዚህ በመውጣቱ ምናምን ደስ የምንሰኝ አይደለም። እንደ ጀብድ ምናምን የሚታይም አይደለም እና ስለዚያ ምንድነው ሽምና የምናደረጉ አልኳችሁ፣ በቃ ባይወጡ ኖሮ በፍቅር ብያዙ ኖሮ እና እንዳልኳችሁ የሆነ ሰው ፖሊሳንታዊ ነገር ያካሄዳል ከታች ያለ ሰው ደግሞ ይህን ይሰማና ከዛ በኋላ በቃ ያወቀ መስሎት የለም ይላል። ስህተት እኮ ሊናገሩ ይችላሉ ምናምን ግን ልክ ስህተት ልክ እንደሰማ ግን እኔ በጣም የገረመኝ ክርስቶስን እየስሞ ጳጳስ ከጎናችን ከጎናቸው ሆኖ ጳጳስ ሆኖ እንግዲህ ያኔ ፍትጊ አለ አይደለ፣ እናንተ ተሐድሶች እያሉ በጣም አታክ የሚያደርጉ ሰዎች ይኖራሉ። ጥሩ ነው ተሐድሳዊ አይነት ነገር ካዩ፣ ግን በፍቅር መሆን አለበት። በድንጋይ ሳይሆን በፍቅር ክርስቶስን እነዛን ያስተማረ በፍቅር ማለት ነው። በጎን ደግሞ እነዚህ ደግሞ አሉ። ትንሽ በተነኩ ቁጥር ጓ እያሉ ከዛ በኋላ ሳያስቡት የተማሯትን ፕሮቴስታንታዊ ትምህርት የሚያደርጉ ከዛም በዚህ ሰዓት ላይ ይሄኛው አካል በጣም በፍቅር ስቡ ማርኮ ወደ ኤርትያን ካላደረገ በስተቀር ትንሽ ይልቅ ሲነካ ምኑ እውቀቱን ሳያውቀው ይሄዳል። ከዛን አሁን እንደምትዋቸው ብዙ ሰዎች አሁን እየተመለሱ አይደል ሊሆነ ሳለ ነው ሲገባቸው ብሎ ይመጣሉ። ሲገባቸው የመጡት ግን በድንጋይ ይመቷቸውን ሰዎች አስበው አይደለም የመጡት። ለእነሱ አለም ጥሩ እይታ እንኳ አይኖራቸውም። እንደነዚህ አይነት ሰዎች ይኖራቸው ሊኖራቸው አይችልም ብዬ አስባለሁ። የሚመጡት የቤተ ክርስቲያንን ድምፅ ሰምተው የርሲያንን ትምህርት ሰምተው ነው። እነዚህ ያቀበሉት ድንጋይ ነው። የርሲያን ትምህርት ሳይሆን ድንጋይ ያቀበላል አንዳንድ ሰው። ትምህርት ኖሮ ግን ድንጋይም እና እንደዛ ጥሩ አይደለም አይደለም ይመስለኛል። እና ትምህርት ያስፈልጋል። እና ልክ እንደዚህ አይነት ሰዎች አሁንም አሉ። ይ ያሁን ድንጋይ አሁን ቀረ። በእርግጥ ድሮ ነበረ ድንጋይ የለም። አሁን ግን ድንጋይ ባይኖርም በጣም አደገኞች አደገኞች ሰው እንዳይማር ሁሌ መሰናክል የሚሆኑ በየቴክቶክ ሊሆን ይችላል፣ በየፌስቡክ ምናምን የሚጽፉ ምናምን አይነት ሰዎች አንተ በጌታ ስም አንዳንድ ሰው በጣም ስለ የሚያስገርም ይህን የምለው ማለት መሠረታዊ ክርስትና ትምህርት የመማራችን ዋናው ዓላማ ምን እንደሆነ በደንብ እንድታውቁት ማለት ነው። ኢቨን እኔ ከፕሮቴስታንት ብቻ ሳይሆን ከእንደነዚህ አይነት ሰዎች እራሱ ነው መጠበቅ ያለብን። አንዳንዴ ነው በጣም የሆነ ውስጣቸው በጣም በጭካኔ የተሞላ አይነት ሰዎች አሉ። በጨካኝ ማለት ሊትራሊ ጨካኝ አክሊል ያው፣ በብሔሬ ምክንያት ነው እየተገፋ ያለሁት እያለ ነው ብሎ የሚጽፍ ሰው አለ ፌስቡክ። ይህን አይቼ

በአባቴንተን በእናቴንትን በአጎቴንትን እያልኩ ከነገርኳቸው በቀር ማለት ነው። ግን እሱ አደለም ትልቁ ነገር። እኔ የምርም ብሄር ያለኝ ሰው ነኝ፣ ሰማያዊ የሆንኩ ሰው ነኝ። እዚህ በቃ ምድር ላይ የሚሩ መጠመጠ ዝባል በጣም አደገኛ። አሁን እንደነዚህ አይነት ሰዎች ራሱ አእምሯቸውን ማደስ ይገባል። እና እና እንደነዚህ አይነት ሰዎች እኔ አሁን ይቅርታ ይሄ በጣም አደገኞች ምናምን ስለ የጠቀምኩት ቃ ላይ ሊያስከፋቸው ይችላል አዝናለሁ። ግን ብትችሉ እንደው ስለ ጌታ ብላችሁ ማለት ነው ቆመ ብላችሁ ብታስሙ፣ ቆመ ብላችሁ ራሳችሁን ብታዩ። ራሳችሁን ማለት ለምንድን ነው አሁን ይህ የጻፍኩት ብሎ ለምሳሌ አንድ ሰው ማሰብ አለበት። እኔ እግዚአብሔርን እኔ እንደዚህ አይነት ነገር ለመጽሐፍ ምሁራሉ ከመጣልኝ ረበስ ማለት አንድ ሰው ሳይል እንደዚህ እኮ ብሏል ብዬ መጽሐፍ ከጀመርኩኝ አንዳንድ ሰዎች እንደዛ ናቸው። ብድግ ብሎ አኪል እንደዚህ እንደዚህ ያምናል ከፈለገ ብሎ ይጸፍላል ደግ አድርጎ ሞልቶ ያመጣላል አንዳንዱ ደግሞ ጨራሽ እንደነዚህ አይነት ሰዎች ደግሞ ይባሳ፣ እና እነዚህ የእርሻን ጠላቶች ናቸው። እንደነዚህ አይነት ሰዎች የኤርሲያን ጠላት ምናልባት የሌላ ቤተ እምነት ሰዎችም ሊሆኑ ይችላሉ፣ አላውቅም። ሚክስ ያደግልኛል የቀድሞ ባብ ራሱ እንደዚህ ተንከሲስ ይሳ አይደለም ይልኛል። አይ ግን የቤተክርስቲያን ጠላት በቃ ሁለት በሁለት ሳይሄድ ነው። አንደኛው በተሀድሶ በኩል የሚገባውን አንደኛው በቤተክርስቲያን ውስጥ ሆኖ የተቆረቆረ መስሎ የህዝቡን ልብ የሚያሸብር እና መሠረታዊ ትምህርቱን እንዳያውቅ ወደ ቅዱስ ቁርባን እራሱ እንዳይጠጋ የሚያደርግ ማለት እንዳይጠጋ የሚያደርገው እንዳትቀርብ እያለ ሳይሆን ለመቁረብ ሲዘጋጅ ወደ ኋላ የሚጎትት አይነት እና የቤተክርስቲያን ጠላት ናቸው። እንደዚህ በጣም አደገኛ ናቸው። እና ቤተክርስቲያናችሁን በጣም ፕሮቴክት አድርጉ ከተሀድሶ መናፍቃና ከእንደነዚህ አይነት በተንኮል ከተሞሉ ሰዎች ማለት ነው። እና እንዴት እናድርግ ከተባለ እነዚህን ሰዎች ግረፍ ምናምን ማንም የሚል የለም። እንደዚህ ነገር የለም። ግን አትሊስት ግን እምነትን በማወቅ አስተምሩን በማወቅ በጣም በብዙ ሳይድ ነው ያለው። ይዚ ችግር በጣም በብዙ ሰይድ ይነሳል። ሁሉ ነገር አሁን እዚህ እንትን አንለውም ግን እና መሰረተ ክርስትና ትምህርታችሁን ወቁ። ነገረ ድህነት ነው። በጣም በቀላሉ አጨራርጊ ነገራችሁ። ለዛ ነው በጣም ብዙ ሰዓታችሁን ይሰርጉ ይትላለ እሺ